መሞቷ ከአምስት ሰዓት በፊት ወይም ደግሞ አይዶ ነው ከሶስት ከአራት ሰዓት በፊት አይዶ ነው። ኤግዛክት ታይም ግን አራት ሰዓት ሶስት ሰዓት ተኩል ከደረሰች ያረፈችው አስር ሰዓት ከሆነ ወይም አራት ሰዓት ከደረሰች ያረፈችው አስር ሰዓት ከሆነ ከዚህ ከሶስት ሰዓት እስከ አምስት ሰዓት እስከ ስድስት ሰዓት ባለው ጋብ ውስጥ ልጆች አብረዋት ሆኖ ፎቶ የተነሳችበትን ኬክ እየቆረሰች ነበረ። ፊት ለፊቷ ደግሞ አይ ኮንታክቷ እንደሚያሳየው ሁለት ሰዎች እያናገሯት ነው። አንደኛው ሪከርድ እያደረጋት ነው። አንደኛው እያወራት ያለ ሰው ማናቸው? እነዚህ ሰዎች ቤት ውስጥ ማን ነበረ? አካባቢው ምን ተሰማ? ከፎቅ ላይ ስትወድቅ ሰሙ ወይ? ሰላም እህታችን እንደምናመሽር፣ ሰላም እንደምናመሽ አለን። እግዚአብሔር ይመስገን ሁሉ ሰላም ነው። እየበረታችሁ ነው። እግዚአብሔር ይመስገን። ያው እስቲ ስለ ቀነኒ አንዳንድ ጉዳዮች ያው እንድንባባል ነው ዛሬ የደወል ነው። እስቲ ከሁሉ በፊት ግን አስቀድሜ መጀመሪያ ጥያቄ ወደሚሆነው ስለ ቀነኒ ከቀነኒ ጋር ስላላችሁ ግንኙነት መጀመሪያ ግልጽ ብታደርግልኝ። ኦኬ፣ ያው ለአድማጭ ተመልካቾች ቢሊሌ ይባላለሁ። ሶሻል ሚዲያ ላይ ቢልሌ በሚል ስም ነው የምታወቀው። ከቀነኒ ጋር ያለኝ ትውውቅ በጣም በጣም ትንሽ የሚባል ትውውቅ ነው በአንድ ጊዜ ዲዛይኒንግ በምሰራበት ታይም ላይ አብረን ለመስራት አቅደን ነበረ ግን እግዚአብሔር አላለውም እኔም ስራውን ቶሎ ስላቆምኩኝ ቀነኒ የእኔ ሞዴል ልትሆን አልቻለችም ቢልልኝ ግን አብረን የመስራት እድል ሜቢ ሊኖረኝ ከሚችሉ ሰዎች መካከል በቅርብ መጥቃቃት ከሚችሉ ሰዎች መካከል ሊሆን እችል ነበረ። ነገር ግን ትንሽ ነው ተወብቃችን፣ አግኝቻት ማውቀው በህይወቴ ለአስር ደቂቃ አስራ አምስት ደቂቃ ነው፣ እሱም ያው ልኬት ለመውሰድ ከዛ ያለፈ በጓደኝነት ወይም በጣም በቅርበት ያሳለፍነው ነገር የለንም። ያው እንግዲህ ያው የቀነኒን በቅርበት የሚያውቋት ሰዎችም የተለያዩ ነገሮች ስለሷ ሲናገሩ ነበረ። እጅግ መልካም፣ እጅግ ፍልቅልቅ የሆነች ግለሰብ ነበረች። በቅርብ ደግሞ ለሚያውቋት በጣም ተጫዋች፣ የሰዎችን ስራ የምታደንቅ፣ ሰዎችንም የምታበረታታነች ሁሉ እያሉም ሲገልጿት ነበር። እንደው ከስራሽ ጋርም በተያዘ እንደዚህ አይነት ባህሪዎች መልካምነቷን አንቺም አይተሸዋል ብለን እናስባለን። ምን ትያለሽ? በጣም በጣም የሚገርመኝ እኔ ቀነኒን ሶሻል ሚዲያ ላይ፣ ፌስቡክ ላይ ላይክ ከመደራረግ ያለፈ ትውውቅ አልነበረንም እና እኔ ልክ ወደ ዲዛይኒንጉ በገባሁበት ጊዜ አንድ ቀን ላይቭ ገስት ላይ ይልካልኝ። እሷን በቤቷ በቤታችን ሆስት ላይ ሆነን ሪኩዌስት ስትልክልኝ ቀነኒ አዱኛ ይላል እና በጣም ደነገጥኩኝ ማለት ነው። እና ምክንያቱም እሷ በጣም ታዋቂ የኦሮሞ ሞዴል ናት እና በጣም ኦሮሞ ሞዳት ሶ፣ ሪኩስቷን ተቀብዬ ልክ ሳዋራት፣ ገና እኔ አዲስ ዲዛይነር ነኝ፣ ስራው ላይም ብዙም አልቆየውም። እና ቀነኒ ገብታ በጣም ቢሊሌ፣ በጣም በቃ ልብሶች ትሻምራሉ፣ ጎበዝ፣ በርቺ፣ ቀጢ ብዙ ነገር ስትለኝ የስክሪን ሪከርድ አሁን ላይ ማግኘት አልቻልኩም። በእውነት በጣም ነበር አፕሪሼት ታደርገኝ የነበረው እና ቅንነቷ ገረመኝ። ማለት በጣም ብዙ አውቃቸው ሰዎች ነበሩ ፌስቡክ ላይም፣ ቲክቶክ ላይም። እና እነዛ ሰዎች እኔ ወደ ስራ ስገባ ሰፖርቲቭ አልነበሩ። ቀነኒ ግን በቃ በተለየ ሁኔታ አድናቆት ማን ስትነግረኝ ከዛ ደግሞ ያው አብረን ለመስራት አቅደን በጣም ኢሬቻ ላይ መሀል ላይ ነበረ ነገሩ የሆነ መሀል ላይ ነገር ነበር እና ይሄ ጊዜ ለፍተባባለን። እሱ ካለፈ በኋላ ጁን ትሪ ላይ ነበረ ቢንሎ ብላ ጻፈች። እያየሁት ነበረ ቴሌግራም ላይ ቴክስቷን እና አንድ ሾው አንድ ልብስ ሊሰራላት ለአንድ ፕሮግራም ተነጋግረን ነበረ። እሱም በአንዳንድ ምክንያቶች አልተሳካም ነበር፣ እና መጨረሻ ላይ በቃ አልተሳካም ተባብለን በቃ ኔክስት ታይም ስትለኝ፣ ትሬስ ነው ኔክስት ታይም እኔ እኮ እየወጣሁ ነው ከቢዝነሱ አልኳት። እንደነገርኩ አልቆየሁም ቢዝነሱ ላይ እና በጣም ነበር ያዘነችው። በጣም ነበረ ፊል ያደረገችው ቀነኒ ሰፖርቲቭ ናት። በቃ እኔ ባየኋት ጊዜ በጣም ሰፖርቲቭ፣ በጣም ፍልቅልቅ፣ በጣም ተጫዋች ለሰው በቃ ፖዘቲቭ ናት። ያን ያህል ከሷ በላይ የሚያውቁኝ ሰዎች ነበሩ እኔ ፕሮሞት ማድረግ የሚችሉ ምናምን፣ ቀነኒ ግን በዛ አልነበረም። ጥሩቃችን ግን መታ ስታናግረኝ፣ አድናቆቷን ስትነግረኝ ምናምን በጣም ነው የገረመኝ። በጣም በቃ ሽሶ ፖዘቲቭ እውነት፣ ይሄ ስላለፈች ምናምን ሳይሆን ስለሆነች የምነግርህ ነገር ነው። በጣም ፖዘቲቭ ልጅ ናት መታ አንቺኮ ጎበዝ፣ አንቺኮ ጠንካራ፣ አንቺኮ እንደዚህ የምትል ሴት በጣም ቅን ሴት ናት። ገባ ቀነኒ በጣም ቅን ልጅ ናት። ምን አለ በቃ ነገርኩ። ምን አለ ሞር ባቃት። ምን አለ አብሬያት የሆነ ነገር ሰርቼ ቢሆን። ምን አለ ይሄ በጣም ተቀራርበን ቢሆን ከላይ ያለ ቅርበት ባይሆን ኖሮ ብዬ ይጸጽተኛል። አሁን ተረዳኝ። እንደህት የምታዋራኝ ደረጃ ላይ ደርሼ ቢሆን ኖሮ አብሬያት በልቼ አብሬያት ጠጥቼ ቢሆን ኖሮ ግን ያው ቢሆን ኖሮ ነገሮችን አይመልሰውም። እውነት ነው፣ እውነት ነው። ያው እንግዲህ እንኳን እንደ አንቺ በቅርብ ስራሽን ለሚያበረታታ ሰው አይደለም፣ የቀነኒ አሟሟት ብዙዎችን ያስደነገጠ፣ ብዙዎችን ልብ የሰበረ አሁን ድረስም ሰው ፍትሕ እያለበት የሚገኝ ጉዳይ ነው። እንደው የመሞቷን ዜና ስትሰሚ በተለይ እንደዚህ ሰው አክባሪነቷን እያወቅሽ የተለያዩ ጸባይ መልካም ነገሮቿን እያወቅሽ ያለሽ ግለሰብ ነሽ እና ይህ ድንገተኛ ሟሟቷን ስትሰሚ በወቅቱ ምን ተሰማሽ? እንዴት ነበር ነበረ ስለነበሩት ጉዳዮች ስለከማሟቷን በኋላ ስላሳለፍሻቸው ጊዜያቶች። እኔ እንግዲህ ከሆነ ጊዜ በኋላ ቀነኒ ፔጅዋን ምንም ነገር አይመጣልኝም ነበረ ሀገርም ትንሽ ከኢትዮጵያ ትንሽ ትን ጠራቀብዬ ስለነበረ አልጎሪዝሙ ነው መሰል የሚመጣልኝ ነገር ፊዴ ፎሪዮ በጣም ዲፍረንት ነበረ እና አላያትም ነበረ ሎንግ ፔሪድ ኦፍ ታይም፣ የመሞቷን ዜና እስከምሰማ በቀን ድረስ ማለት ነው። ሜ ቢ ያንንም ከሰሙ የመጨረሻ ሰዎች ውስጥ ሊሆን ይችላል። ሙሉ ቀን ስልኬን አላየሁትም። ምንም አይነት ሚዲያ አልተጠቀምኩም። ሙሉ ቀን ትምህርት ላይ ነበረ ያሳለፍኩት። ወደ አስራ አንድ ሰዓት አስራ ሁለት ሰዓት ወደ ማታ ነው እንግዲህ የሰማውት ማነው እና ፌክ ኒውስ ነው እንዳንም ከብሩክ ኒውስ ነበረ። ገና ቲክቶክን ዝጋር ተያያዩት በጣም ነበር የደነገጥኩት። በጣም የሚሰማ በጣም የሚያም አታም ነው አታም። እስካሁን አይታመንልኝም። ማናምነው ነገር ነው የተፈጠረው ማለት ነው። የአሟሟቷን ደግሞ ሁኔታ በምንሰማበት ጊዜ ደግሞ በጣም ነበር የሚያስደነግጠው። በጣም የሚያስደነግጥ ነገር ነበር። ሶ በማግስቱ ወደ የቀብር ስነ ስርዓቱ የሚፈጸምበት ቦታ ላይ ተገኝተን ነበረ። ከዚያ በኋላ ወደ መኖሪያ ቤታቸው ነበረ የሄድነው እኔና አራት ጓደኞቼ ተያይዘን ሄድን። የሚገርመው ቦታው ላይ ስንደርስ በቃ ልብ ነው የሚሰብረው። ሁለተኛ ለቅሶ ነበረ። ለኛ አልቅሰን ነበር የቀበርናት ስላሴ ግን እዛ ቤቱ ጋር ስንመለስ የተሰማኝ ስሜት እና የተሰማኝ ነገር ይሄ እንደዚህ ነው ብዬ በቃላት የሚገልጽልን ነገር አይደለም።